አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት አምነን ግንቦት በባተ በ24 የሚጸለይ የእናታችን የቅድስት ክርስቶስ ሠምራ ገድል ይሄ ነው። ልመናዋና አማላጅነቷ ከእኔ ከአጣተኛው ከገብረ ሥላሴ እንዲሁም ከወለተ መድን እንዲሁም ከወለተ ሥላሴ፣ ከወለተ ማርያም፣ ዜና ገብርኤል፣ ወለተ ኢየሱስ፣ ወለተ ማርያም በጸሎት አስበኛሉ። ወንድሞቼ እናቶቼን ጋር ለዘላለሙ ይኑር። ከዕለታት በአንደኛው ቀን እናታችን ብጽዕት ቅድስት ክርስቶስ ሠምራ ጓንጉት በሚባል ደሴት ውስጥ ዓርብ ዕለት ከቀኑ ስድስት ሰዓት ላይ ስለ ሰው ልጆች ስትጸልይ ሳለ ዓለምን ሁሉ ከንቱ እንደሆነና የሰው ልጆች ሕይወት እንደ ጥላ ሀላፊ ጠፊ መሆኑን ፈጽማ ተመልክታለች። ነቢዩ ዳዊት ሰው ከንቱ ነገርን ይመስላል፣ ዘመኑን ወይም ሕይወቱን እንደ ጥላ ያልፋል ሲል ተናግሯልና። ዳግመኛም ሰው ክቡር እንኳን ቢሆን ሊሆን አይችልም፣ እንደሚጠፋ ወይም ማስተዋል እንደሌላቸው እንስሶች መሰል። ይህችንም መንገዳቸውን መሰናክላቸው ናት። በአፋቸውም እሺ ይላሉ እንደ በጎችም በመቃብር የሚሄዱ ናቸው። ጠባቂያቸውም ወይም እረኛቸው ሞት ነው። አሁንም እኛ መሬት እንደሆንን አቤቱ አስብ። ሰውስ ዘመኑ እንደሚዳ ሳር ወይም እንደ ዱር አበባ እንዲሁ ያብባል። መንፈስ ከሰው ከሱ ትለያለች ወይም ነፋስ በነፈሰ ጊዜ ግን ይረግፋል አይኖርም። ስፍራውም ደግሞ ወዴት እንደሆነ አይታወቅም አለ ዳዊት በመዝሙሩ። ስለዚህም ነገር ግን አቤቱ ማራቸው፣ ይቅር በላቸው መጻተኛዋ ባሪያህንም ኃጢአቷንም አታስብ እያለች ወደ ፈጣሪዋ መሪር እንባን አለቀሰች። ያን ጊዜ ጌታ ኢየሱስ ክርስቶስ በታላቅ ግርማ ወደ እሷ መጣ። በታላቅ ግርማ ሆኖ ባየችው ጊዜ ደነገጠች፣ ከእግሩም ስር ወደቀች። ከዚህ በኋላ ነውር በሌለባቸው ንዑድ ክቡርና ንጽህት በሆነ እጆቹ አነሳት። ቀጥሎም ወዳጄ ክርስቶስ ሠምራ አትደንግጪ፣ ነገር ግን የልብሽን ሐሳብ ንገሪኝ አላት። እሷም አቤቱ ባሪያህን በባለሟልነት ከሰለጠንካት አባታችን አዳም በአርያና በአምሳሉ ስለምን ፈጠርከው? በእንጨት መስቀልም ላይ ለምን ተሰቀልክ? ስለ አዳምና ስለ ልጆች አይደለምን አለችው። አሁን ስለ እነሱን ስለ ተሰቀያለሁ አላት። እንግዲያውስ መስቀልህ ወይም የተሰቀልክበት ስለ እነሱ ከሆነ ከአቤል ጀምሮ እስከዛሬ የሞቱትን ከዛሬም በኋላ እስከ ዓለም ፍጻሜ ድረስ የሚሞቱትን አቤቱ ማራቸው ይቅር በላቸው አለች። አንተ ቸር ይቅር ባይ ማት የራቀ ምሕረት የበዛ ነውና ከአንተ ሌላ አምላክ የሌለ እውነተኛ አምላክ ነህ ሁሉ ይቻልሃል፣ የሚሳንህ ነገር ከቶ የለም። ዓለም በጠቅላላ በእፍኞች አትሞላም በማለት እያለቀሰች ለመነች። በዚህ ጊዜ ጌታ መልሶ ወዳጅ ክርስቶስ ሠምራ ሆይ እስኪ አንቺ ራስሽ ፍረጂ አዳም ከእነ ልጆቹ ከስራው ኃጢአትና እኔ በጴንጤናዊ ጲላጦስ ዘመን በቀያፋና በሐና አደባባይ በዕለተ ዓርብ ከተቀበል ከተቀበልኳት መስቀል ቢመዘን የትኛው ይመዝናል ይስ? ይመስልሻል አላት። ይህንንም ባላት ጊዜ ደነገጠች፣ ከመሬት ላይም ወደቀች። በዚህ ጊዜ ቅዱሳት በሆኑ እጆቹ ከወደቀችበት አነሳትና፣ እንግዲህ ይህንን ሁሉ መከራ የተቀበልክ ለማን ወይም በማን ምክንያት ይመስልሻል? አላት። ነቢዩ ኢሳያስን በመከራው ጊዜ በቀንዱ እንደማይከላከል ፀጉሩም በሚሸልቱት ዘንድ እንደማይናገር ንጹሕ በግ የታረደ ዘንድ ወደኛ መጣ እንዳለ እንዲሁም መጽሐፍ እንደተናገረው አይሁድ በእንጨት መስቀል ላይ ሰቀሉኝ፣ ክፉ ባሪያ ፊቴንም በጥፊ መታኝ፣ እርኩሳን ሰዎች እርኩስ ምራቃቸውን ተፉብኝ። ጲላጦስ በአደባባይ በወንበር ተቀምጦ እንዲናገር እንዲ እንዲገርፉኝ አዘዘ ገረፉኝም። በቀራን አደባባይ ራቁቴን ሰቀሉን እጅና እግሬንም በቀኖተ ችንካር ተችን ቸነከሩኝ የመሰላቸውንም የፈለጉትን ሁሉ መከራ ፈጽሙብኝ። እንግዲህ ይህንን ውለታ ዘንግተው ከክፉ ከክፋት የማይመለሱ ለተንኮል የማያርፍ የማያርፉትን ልምራቸው ወደ ወደ ልኮንናቸው ይገባል። ወዳጄ ክርስቶስ ሠምራ እስኪ ፍረጂ አላት። ይህንን ባላት ጊዜ በግንባሯ ተደፍታ አቤቱ ጌታ ሆይ ሁል ጊዜ ለምን እስኪ አንቺ ራስሽ ፍረጂ ትለኛለህ? እኔ ኃጢአተኛ ባሪያ ለመፍረድ እንዴት ይቻለኛል? ከቶ ወንድ ባሪያ ከጌታው ወይም ሴት አገልጋዩ ከመቤቷ ጋር ትከራከር ዘንድ ይቻላት ልን አቤቱ እንደዚህ አይሆን። በእውኑ እንጨት ሆኖ የማይጤስ ሰው ሆኖ የማይበድል አለን? ነገር ግን ማራቸው ይቅርበላቸው እንጂ አትማራቸው በማለት አጥብቃ ለመነችው። ጌታም ወዳጄ ክርስቶስ ሠምራ ሆይ እስኪ የልብሽን ሐሳብ ወይም ፍላጎትሽ ንገሪኝ አላት። በዚህ ጊዜ አቤቱ ፈጣሪ ፍቃድስ ቢሆን የአዳም ልጆች ከስቃይ ከኩነኔ ይድኑ ዘንድ ዲያብሎስን ይቅር ትለው ወይም ትምረው ዘንድ እለምንሃለሁ። የኃጢአትን መመለሱን እንጂ ጥፋቱን አትወድምና አለችው። የምለምንህ ወይም ማረው የምልህ ዲያብሎስ ወዳጄ አይደለም። ነገር ግን እሱ ከተማረ ከአዳም ልጆች ላይ ስቃይና ኩነኔ ሊኖር አይችልም ብዬ በመገመት ነው እንጂ የእነሱን ስጋ ስጋዬ እንደመሆኑ መጠን የኔም ስጋ ስጋ ነው አለችው። ይህንንም ባለች ጊዜ ጌታ ፈገግ ብሎ ወዳጄ ክርስቶስ ሠምራ ሆይ ሌሎች ካንቺ በፊት የነበሩ ከአንቺም በኋላ የሚመጡ የማያስቡትን እጅግ የሚያስደንቅ ልመና አቀረብሽ፣ አላት። ይህንንም ካለ በኋላ የመላእክት አለቃ ቅዱስ ሚካኤልን ጠርቶ ወዳጄ ክርስቶስ ሠምራ ዲያብሎስን ማርልኝ ስትል ልመናን አቅርባለችና እሺ ካላት ታወጣው ዘንድ ወደ ሲኦል ይዝሃት ሂድ ብሎ አዘዘው። በዚህ ጊዜ የመላእክት አለቃ ቅዱስ ሚካኤልም እሺ ብሎ ሰግዶ እጅ ነስቶ ወደ ሲኦል ይዟት ሄደ። አብረውም በሚጓዙ ጊዜ እንግዲህ ዲያብሎስ ከታረቀ ወይም ከተማረ የሰው ልጆች ሁሉ ያልፋሉ እያለች የመላእክት አለቃ ለቅዱስ ሚካኤል ታሳስበው ነበረ። ይህንንም አምላክነት ሲሻ ከክብሩ የተዋረደ ዲያብሎስ ምሕረት ለማግኘት ይሻል መስሏት ነበርና ከሲኦል አፋፍ በደረሱ ጊዜ ከዚያ የተመለከተችው ስቃይ ተነግሮ የማያልቅ ነው። ሰዎች ከሰዎች ጋር እንደ ውሻ ይነካከሱ ነበረ። የመላእክት አለቃ ቅዱስ ሚካኤል ምሕረት የሚፈልግ ከሆነ እስኪ በይ የአቢሎስ ብለሽ ጥሪው አላት። በዚያ ጊዜ በመላእክት ቋንቋ ሶስት ጊዜ ሳጥናኤል ሳጥናኤል ሳጥናኤል በማለት ጠራቸው ዲያብሎስም ከዚያ ከብዙ ሰራዊቱ ጋር ነግሼ የምኖርበትን ሀገር ማን ነው እሱ የሚጠራኝ እያለ በታላቅ ቃል አሰምቶ ተናገረ ከዚህ በኋላ ለብዙ ዘመን ስፈልግሽ ወይም ሳድንሽ ቆይቼ ነበረ። ዛሬ ግን ከምኖርበት ቤት ድረስ መጣሽ አላት። እሷም ጌታ ይቅርታ አድርጎልሃል ከዚህ ስቃይና ከመከራ ቦታ ከወገኖች ጋር ናፈጥነው ውጣለችው። ይህንንም ባለችው ጊዜ ልቡ እንደ እሳት ነደደ። አፉም አፈፍ ብሎ ተረማምዶ በግራ እጁ ግራ እጇን ይዞ ከሲኦል ረግረግ ውስጥ ወረወራት። ወዲያውኑ ወበዚያን ጊዜ የመላእክት አለቃ ቅዱስ ሚካኤል የእሳት ሰይፍ ይዞ በኋላ ከኋላው ይከተላት ነበርና ይህን ምሕረት የሌለው እቡይ ዲያብሎስን በያዘው ሰይፍ ቢቀጣው የሲኦል ደጅ ተከፈተች። ከዚያ ሰዓት ታላቅ ጩኸት እና ሁካታ ወይም መደበላለቅ ሆነ። በሲኦል ያሉ የሰዎች ነፍሳት እንደ ንብ ከበቧት ወይም ሰፈሩባት። በዚያ ጊዜ በቅዱስ ሚካኤል ክንፍ በሰውም የተሰጣት ክንፍ ረድኤት ከሲኦል የወጡት የነዚህ ነፍሳት ቁጥር አስር ሺህ አልነበረ። እነዚህም ከመከራ የመለጡ ከስቃይ የወጡ ነፍሳት ባየች ጊዜ እጅግ አድርጋ ተደሰተች። ከደስታዋም ብዛት የተነሳ የእናቱን ጡት እየጠባ እንደሚዘል አምቦሳ ጥጃ በመካከላቸው ትዘል ነበረ። ለሰልፍ ተዘጋጅቶ በጌታው ፊት እንደሚሽኮረመም ሰንጋ ፈረስ በፊት በፊታቸው ተታኮበኩ ነበረ። ከዚህ በኋላ ወደ ፈጣሪዋ ሄዳ አቤቱ ፍርድህ የቀና ምሕረቴ የበዛ ነው እያለች ለጌትነቱ ክብር ሰገደች። ከዚያም አቤቱ ጌታዬ የቸርነትን ፍርድ ከቶ እንደዚህ ነውን? እያለች አደነቀች። ጌታም ወዳጄ ክርስቶስ ሠምራ ሆይ ዲያብሎስን ድል አድርገሽ ጥቂት ምርኮን አገኘሽ አላት። እሷም አሁን ጌታዬ በኃይልህና በቸርነት አገኘዋለችው። ከዚህ በኋላ ጌታ ኢየሱስ ክርስቶስ ቅዱስ ሚካኤልን ጠርቶ እኒህ ነፍሳት ዓለም ሳይፈጠር ወዳዘጋጀውት ወደ ክርስቶስ ሠምራ መኖሪያ ቦታ ውሰዳቸው አለው። በዚያ ጊዜ አቤቱ ፈጣሪ የኔ መኖሪያ ወዴት ነው አለችው ጌታም መኖሪያሽ በእናቴ ከድንግል ማርያም ጋር ነው እነሆ በትረ ማርያም ብዬ ሰየምኩሽ መቀመጫሽን ወይም ደረጃሽን ከሰው ቀጥሎ ሁለተኛ አደርግ አደርግልሽ የባለሟልነትን ግርማ አጎናጸፍኩሽ አንቺም የሚወዱ ሁሉ የተመሰገኑ ናቸው አላት ይህንንም ባላት ጊዜ ፈጽማ ደስ ተሰኘች ወደኋላም መለስ ብላ ትመለከት ትመለከት ለአይንም ለሚያንጸባርቅ አስር አክሊል አየች። በእያንዳንዱ አክሊላት ላይ አራት አራት ከዋክብት አሉባት የእነዚህን ከዋክብ ቁጥራቸው ሲደመር አርባ ይሆናል። በዚህ ጊዜ ከሰው ጋር የነበረውን መልአክ እኒህ በላያቸው ብርሃናዊ ኮኮብ ያሉባትን አክሊሎች ለማን የተዘጋጁ ናቸው? ሰውነቴ እጅግ አድርጋ ወደዋለች አለችው። መላእክት አለቃ ቅዱስ ሚካኤል ላንቺ ቢሆን ደስ አይልሽምን አላት። እሷም አሁን ጌታዬ፣ ለኔ ቢሆን ወደዋለሁ አለችው። እንግዲህስ ላንቺ የተዘጋጁ ናቸው አላት። በምን ስራዬ ለኔ ተሰጡኝ አለች። አስርቱ ቃላተ ኦሪትን፣ ስድስቱን ቃላተ ወንጌልን ጠብቀሽ ቤትሽን፣ ንብረትሽን፣ ልጆችሽን ጥለሽ ይህንን አለም ንቀሽ አጥቅተሽ የክርስቶስን መቃብር ተሸክመሽ ፈጣሪሽን ስለተከተልሽ ነው አላት። ይህንንም ባላት ጊዜ እጅግ አድርጋ ተደሰተች። ሁሉን ማድረግ የሚቻል እግዚአብሔር ፈጽማ አመሰገነች። ይህንንም ራዕይ ካየች በኋላ ወደ ቀድሞ ቦታዋ ተመለሰች። ለእግዚአብሔር ምስጋና ይሆን አሁን አሜን። ልመናዋና አማላጅነቷ የእናታችን የቅድስት ክርስቶስ ሠምራ እንዲሁም የጻድቁ አቡነ ተክለ ሃይማኖት በእኔ በኃጢአተኛው በገብረስላሴ እንዲሁም በጸሎት አስበኛ ወንድሞቼ እናቶቼ ሊኑር ለዘላለሙ አሜን። የተመሰገነ አብ ልዑል ነው። የተመሰገነ ወልድ ክቡር ነው። የተመሰገነ መንፈስ ቅዱስ ታላቅ ነው። አሜን።